ሰላም እንደምን ናችሁ? በያላችሁ ሁሉ ነገር ስራው ነው አሸይና አሸይና እንዲላችሁ ሞኝላችሁ አለው። ቤተሰብ ስትገቡ እንደለመዳችሁ ላይክ እና ሼር እያደረጋችሁ አሳቦቻችሁ ለብዙዎች ቸከፍሉ። ለዚህም ኮል ቢ አሁን ሰግናችሁ አለ ዛሮድ ሚዛናችን ይዘን መጣን። እንግዲህ ብሮ ቤዛንህ ነው እንግዲህ ብሮ ቤዛንህ ሰሞኑ የፈጠሩን ግርግርና ወከባ አይታችኋል። ቅዱስ ሲኖዶስ ይህን ጉዳይ ካየ በኋላ በተለምዶ አቡነ ገብርኤል ተብሎ የሚጠሩት ብሮ ቤዛንህን ለጊዜው አግዳቸዋል ከአገልግሎት አግዶ በቤታቸው አርፈ እንዲቆመጥም ታዝዘዋል። ውሳኔ እስኪወሰን ማለት ነው። እና በዚህ መሃል ላይ ከአውሮፓም ከአሜሪካም በአገር ውስጡም ያሉ አንዳንድ የጴንጤ እምነት ተከታዮች ከፍተኛ ግርግርና ወከባ ፈጥረዋል። እነ እንዳልክና እነ ትዝታው፣ እነ በጋሻው ግርግር ፈጥራችኋል። እና ጭራሽ ጳጳስ የምትሾሙልን እናንተ ናችሁ እንዴ? ምን አገባቸው? በኢትዮጵያ ኦርቶዶክስ ቤተክርስቲያን የውስጥ ጉዳይ ላይ እንደ እርጎ ዝንብ ጥልቅ የምትሉ ከባለቤቱ ያወቀ ቡዳን ነ ሆኖባቸው፣ እኮ ነገሩ ምን ነው እንዴ? ጭራሽ እንደ ባህሪ አያችሁን እንዴ? ጳጳስ የምትሾሙልን እናንተ፣ ካህን የምትሾሙልን እናንተ፣ ትምህርት መጣስ እናንተ። የሚያገባችሁና የማያገባችሁን ጉዳይ ለዩት። ምኖ ይህን ያህል ለኦርቶዶክስ የምትቆረቆር ሲሆን ታዲያ ምእመኖቻችን አንዴ በሸኔ አንዴ በወያኔ አንዱ ጊዜ በአብዲ እሌ እንደ ሽንኩርት ሲታረድ ኦርቶዶክሳን ምኖ ነው ድምፃችሁ ጠፋ? ምኖ ነው ቤተክርስቲያን ሲቃጠል ይህን ያህል ድምፃች ያልሰማ ነው? ምን ነው ምእመናን መነኮሳት እንደ ሽንኩርት ሲታረዱ በሸኔ ምን ድምፃች ያልሰማ ነው? ዛሬ ለብሮ ቤዛን ይህን ያህል ተቆርቋሪ የሆናቸውበት ምክንያት ሰውየው ኦርቶዶክስን ወክሎ ነው እንጂ ጴንጤን ወክሎ አልተሾመም። ጭራሽ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ጳጳስ የምትመርጡት እንዳልክ ናቸው እንዴ እኖ በጋሻ ና እንዴ ጳጳስ የምትመርጥል እን አንዳንድ የምትገቡበት ለዩ እንጂ እንደ እርጎ ዝንብም ሁሉ ነገር ላይ ጥልቅ ጥልቅ ጥልቅ አትበል እስልምና ጉዳዮች መጅሊሱ እስልምና ነው የሚመራ መጅሊሱ ነው እከሌ የሚባል ኡስታዝ ትክክል አይደለም ብሎ ካሰበ ማገድ መኮልከል መሾም መሻር መብቱ ነው እኛ ከዚህ በፊት ለምሳሌ የኢትዮጵያ ወንጌል አማኞች ካውንስል ያገዳቸው ሰዎች አሉ። ለምን ታግዳለህ አላልንም። እኛ የፈለገውን ማገድ የፈለገውን መሾም መሻር መብቱ ነው እና እኮ። ባለቤት ያወቀ ቡዳ ነው። ቡዳዎች ዞር በልልን፣ ቡሉን ነገር እናቃለን። በእኛ ሳንባ ተንፎስለ ምን ገባቸው? ለከታም እጅለት እንጂ ጭራሽ እንደ ባሪያ ትቅጦረንኛል እና ጭራሽ ጳጳስ የሚሾምልን እንዳልክ ነው። አሁን እንዳልክ ተጽዕኖ እያደረጉ እኮ ነው። በቃ ቅዱስ ሲኖዶሱ አቡነ ገብርኤልን እንዳይነካብን እንዳይቆጣብን ምን አገባቸው? እንደ እርጎ ዝንብ ጥልቅ ጥልቅ ጥልቅ አትበለው። ከዚህ በፊት የወንጌል አማኞች ካውንስል የፈለገውን ሰዎች አግዷል። እኛ ኦርቶዶክሳን ግን አገባን እዛ ውስጥ የመናገር መብት ግን የለን። በግል ከእኛ ጋር የሚያነጋግራቸው የሚያገናኛቸው ጉዳይ ሲኖር ልክ ባለፈው እንትን እየጭፋ የኢትዮጵያን ህዝብ ክላሽ ፖሊስ እንደ ዘበኛ ሲጠቀም ስናየው፣ አይ ይሄ የጋራ ንብረት ነው የራስ ለይ ብለን እንናገራለን። ደንቆሮ ብለው ሲሰድበን መልስ እንሰጣለን። ከዛ ውጭ ኮሌንሽማ ኮሌንሽን አይገባን ነው። እና አንዳንዶቻቸው ኮ ባለቤት ያወቀው ቡዳነ ሆናቸውብን እንዴ። ለምሳሌ የአሜሪካ መንግስት የፈለገውን ሚኒስተር አድርጎ መሾም መብት ነው። የኢትዮጵያ መንግስት እኮሌ ሚኒስተር መሆኑ መሾም የለበትም ልትነኝ አትችልም ራሱ በኢትዮጵያ ውስጥ ባለ መንግስት ስርዓቱ ራሰ ለምሳሌ ብልጽግና ሚሾመ ሰው አለ አይደለም እንዴ ብልጽግና ሚሾመ ሰው የራሱን መሾም መብት ነው። አብን ገብቶ ለምንድነው ከሌ ሚኒስተር ማረክ ያረኮ ብሎ መጫ አይችልም። አብን ለራሱ በምጽዋት ስልጣን ነው ያለው ፓርላማ። ስለዚህ ኢዜማ አይ ከሌ ለምን ሚኒስተር ታረጋል ብሎ መናገር አይችልም። ጴንጤ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ጉዳይ ላይ አያገባውም፣ የእርጎ ዝንብ ካልሆነ በስተቀር ጥብቅናቸው ሙስሊም አይገባውም። በሙስሊም ጉዳይ ላይ ኦርቶዶክስ አይገባውም ጥልቅ ማለት አይገባውም። እንደ እርጎ ዝንብ ሙስልምና የፈለጉትን በካቶሊክም በሰው ጉዳይ ጥልቅ አትበሉ። እንደ እናንተ እድሉ ቢሰጣችሁ ማለት ነው ማለት ስለ ሲሆን መነከሳት እንደ ሽንኩርት ሲታረዶ ቤተክርስቲያን ሲቃጠል ንብረታችን ሲወድም ማንነታችን ሲቦጣወጥ እኛ እኮ ሉንገራችን እንኳን ጴንጤ ቆርቶ እንኳን ሌላ ሃይማኖት ሰው ቆርቶ በኢትዮጵያ ኦርቶዶክስ ቤተክርስቲያን ጉዳይ ላይ ራሱ ኦርቶዶክስ ራሱ አገባ ሚጎርመጫል። አገባ ነው። ቅዱስ ሲኖዶስ ያዘዘን ሁሉ እሽ ብለን የምንቀበለው ስለማያገባ ነው እንጂ እንደኛ ሀሳብ ቢሆን ኖሮ እነ አካለ ወልድ እነ ብረሳ ይረስ ቤተክርስቲያን ያሁሉ ሁሉ ምእመን አገዳድለው ሰውነታችን ደማችን ፈሰው ቤተክርስቲያናት ተበጥብጠ የጨረቃ ጳጳሳት ነው አንቀበልም ነበር፣ አንቀበልም ነበር። እኛ ራሱ ስለማያገባ ነው እንጂ ሴት አለ፣ ቺክ አለ፣ ጫት አለ፣ እንቃም ያለ ሰው ጵጵስና ሲወስድ እኛ እኮ እሺ አንል ነበር። በጉልበት ሰው ብራ እንደው ወንበዴ እንደ ሽፍታ ወልሰላይ ወርዶ የመጣን የጨረቃ ጳጳሳት ዛሬ እሺ ብለን አንቀበል። እንኳ ጴንት ኦርቶዶክሱ አያገባ ሚያገባ ቅዱስ ነው ደስና ለዛንም እንቀበል እሺ ዙም ነው እንጂ እንደኛ አሰራር ቢሆን እኮ እነ ብሮ ቤዛነህ እኮ በኩርኩም ተብሎ ልብሱን እኮ እናስወልቅበት ሁኔታ ነበር እኮ። ለምን ቪኤት ኢትዮጵያ ኦርቶዶክስ ቤተክርስቲያን 25 ሚሊዮን ብር አውጥታ ቪኤት ትገዛለች። 25 30 ሚሊዮን ብር የሚያወጣ ቤት ትሰጣለች። በየወሩ መቶ መቶውን አንሺ ደመወዝ እንከፍላለን። ለትዝታው ግን ልትጫወቱ አትችልም። በኦርቶዶክስ ማልያ ልንበጋሸው ሊጫወቱ አይችሉም። ይህ መብታችን ነው። እና አንዳንዶቻችሁ ማስሪ በጣም ምታቂ መስሎን ነበር፣ ጂኒየስ ነበር። በዚህ በሃይማኖት ጉዳይ ግን አትግባ። ባለ ዶማ ነኝ፣ ያንተን ሙገስ አልፈልግም። አንሰብስክራይ አርጎኝ ሰውን እንደ ባሪያ ነው እንደው መታየት። እንዴት ነውረኝነታችሁ! በልክ አርገቱ እንጂ አገባችሁም። በእኛ ጉዳይ ኢየሱስ ጌታን አገባህም። በራስ ሃይማኖት ሱበክ የራሴን ሶፋ ማምለክ እችላለሁ እንዴ። ይሄ እኮ ሰውን እንደ ባሪያ የማየት የመጨረሻ ዶማነት። ቆረቆንዳ ስለሆናችሁ ነው እንጂ ይህን ሶፋ ማምለኩ መብቴ ነው አይደለም እንዴ? መሰለኝ የሚቻል መሰለኝ ሁሉ ነገር። ና ያቆልሃለሁ፣ ይህን አትብላው፣ እዚህ ተቆመጥ፣ እዚህ ቁም፣ እዚህ ተነስ። ኧረ በልካ አድርጉት፣ በጣም በልካ አድርጉት። አብና ረጋይ እኔ ና ሰስክራ ርጉ። በነገራችን ላይ እኔ ሎምነ እኔ ቡትቶ ተከተ ይዤ መሄድ አልፈልግም። ቡትቶ ሞች ናቸው አንዳንዶቻቸው በማገባቸው ጥሉቅ ጥሉቅ ጥሉቅ ጥሉቅ እንደ እርጎ ዝንብ

እናንተ መሰላችን እንደ እንትን የምትሰፍርልኝ እኔ እናንተ ፍርፋሬ አንድ ብር ብለን መሳጠኝ የለም። ማንንም አልሰማም። እነቱ ነው አይ በመጣንበት በምንመጣበት አማርኛ አናግረን ከሆነ እንነጋገራለን። ከዚህ በኋላ በልኩ ብትኖሩ ጥሩ ነው። አይ መጽሐፍ ቅዱስ አታ አንተ ታውቃለህ። በቃ እናንተ አውቃቸው አየን እኮ የማን ጸሎት አገሪቱን በረከት በበረከት እንዳደረገ አንተ ስለምን ጣልቃ አትግባ። እኔ ምንድን ነኝ? ድንጋይ ነኝ። እንዲህ ያለ ሃይማኖት ነው፣ እንዲህ የምኖረው ያለ እምነት ነው። አነሶን በዛ። እኮ የራሱ አስተሳሰብ አለ ሰው ልጅ። እናንተ እስቲ በምታውቁት ሃይማኖት ጸልና ሶላም አውርዱልን፣ ፍቅር አውርዱልን። ይህን ሃይማኖት ይበልጣል፣ ሊበልጥ ይችላል። እኔን ግን ተወኝ፣ እኛን ግን ተውን፣ እኛን ተውን። ስለዚህ እንዲህ ያለ ነገር አንፈልግም። ነገሮችን በልክ አድርጎ ድንበራቸው ለዩ፣ ድንበራቸው ለዩ። ዋና ነው ጥሩስ ነው። ድንበራችን ሎዩ እንዳልክ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ጳጳስ ሊሾም አይችልም። ሲኖደስ የፈለገን ይሽራል፣ ይፈለገን ይሾማል። ይህንን በግዴታ ትቆበላላቸው፣ በግዴታ ማለት ነው። በግዴታ ከእኛ ሃይማኖት ጉዳይ ለማውጣት አለባቸው። እኙ ሰው ጴንጤን ወክሎ አይደለም የገቡት ሲኖደስ ውስጥ። ጴንጤን ወክሎ ከሆነ ንጎረንና እዛ ላይ እንነጋገር። የእኛ ከሆኑ በእኛ ውስጥ እናንተ የማዘዝ መብት የላቸው በእኛ ውስጥ እናን እንደዛ ነው የምታስቡት። መብት አለ ኦርቶዶክስ ጴንጤ በኢትዮጵያ ኦርቶዶክስ ቤተክርስቲያን ኮል የሚባለው ጳጳስ ልክ ናቸው። ለምን ተነኩበናላቸው ማለት መብት አላቸው እንዴ? አትችሉም አትችሉም። እና አንዳንዴ ድንበራችን ብትለዩ ለከት ብታጅለ ጠሪፉ ነው የሚመስለኛል። ካለነ ጡር አይመጣማየ ስንከባበር ነጥር። በማያገባ ጥልቅ ጥልቅ ከተጀመረ እኛ ፖለቲካው ምንም አያደርጉልን ልናቆም እንችላለን። ምን በምለው እኔ እጭ ፖለቲከኛም ፖለቲከኛ አይደለም፣ ነዋሳይም አይደለም። ማለት የሃይማኖቱም የፖለቲካውን አይመለከተኝም ግለሰብ ሀሳብ ነው የምሰጥ። እና በጣም አኮብር ነበር ምናምን አታክብረኝ፣ አታክብረኝ። እኔ ዶማ ነኝ፣ እኔ ቆረቆንዳ ነኝ። ምንም አይሰራልህም። ማንሶስክራይ አድርጉኝ። የተሻለ ሰዎች መዐት ሰዎች አሉ አይደለም፣ እ መስማት ትችላል። እና ሎከት ብታበጅለት ጥሩ ነው። ጭራሽ ጳጳስ ለኛ እስከ መሾም ከደረሳቸው መቼም አንድ ነገር ነው። ይሄን ያሳብ ነው። ሲሞቻችን ላይክ አድርግ፣ ሼር አድርግ ካልተመቻቸ